ተፈላጊ ሰው መሆን። ቤተሰቦች እንዴት ናችሁ? ዛሬ ሁላችንም ልብ ውስጥ በሚቀር ሐሳብ ተገናኝተናል። በስራዬ ተፈላጊ ያልሆንኩት ወዳጅ ስለሌለኝ ነው። ታዲያ ተፈላጊ ሰው የምንሆነው እንዴት ነው? በስራ፣ በቢዝነስ ሁሉም ከአንተ ጋር መስራት የሚፈልግ ሰው የምትሆነው እንዴት? ዴል ካርኒጌ ደግሞ እንደዚህ ይለናል ሁሉም ሰው ጠቃሚ እንደሆነ የማሳየት ጥልቅ ፍላጎት አለው ይለናል። ይሄ ማለት ትልቁም ትንሹም፣ መሪውም ተመሪውም፣ ሴቱም ወንዱም ትልቅ ረሃብ አለው ትልቅ ፍላጎት አለው፣ የመፈለግ ረሃብ። ከባዱ ነገር ግን ሁሉም ሰው እኩል ተፈላጊ አይደለም። እንኳን ሰው ከኮከብ ኮከብ ይበልጣል እኮ ተፈላጊነትህን ከፍም ዝቅም የምታደርገው ግን አንተ ነህ፣ እድሎች አደሉ። የመጀመሪያው ከራስ ጋር በፍቅር ውደቅ ይባላል። አንዳንድ ሰው ስልኩ ካልጮኸ፣ መልእክት ካልገባለት፣ ሰዎች ዝም ካሉት እንትና እንኳን እንዴት ረሳኝ፣ እንዴት አልደወለም ይልና በምድር ላይ ብቻውን የቀረ ያህል ይሰማዋል የተተወ እየተረሳ ይመስለዋል። ሰዎች አንተን ከመፈለጋቸው በፊት አንተ ራስህን አጥብቀ መፈለግ አለብህ። ሰዎች በአንተ ከማመናቸው በፊት አንተ በራስህ ማመን መቻል አለብህ። አየህ፣ ብቻህን ጠንካራ ከሆንክ፣ ደስተኛ ከሆንክ ሁሉም ከጎንህ ይቆማል። ሰዎች ደካማ ሰው አይወዱም። ጠንካራ ስትሆን ግን ሰዎች በዙሪያ ይሰበሰባሉ። አንተ ብቻህን ሆኖ ደስተኛ ካልሆን፣ በሰዎች ብትከበብ እንኳን ደስታ ሙሉ አይሆንም። ባዶነት። አየህ መጨረሻ ላይ አንተ ለራስህ ትልቅ ቦታ ስትሰጥ፣ ራስህን በጣም ስትወደው፣ ራስህን ስትቀበለው፣ ሰዎችን ኢምፕረስ ለማድረግ አትሞክርም። ሰዎችን ለመማረክ አትጥርም። እንደውም ሰዎች በአንተ ማንነት፣ በአንተ ኳሊቲ ይማረኩብሃል፣ ይወዱሃል። ከአንተ ጋር መሆን፣ ከአንተ ጋር መስራቱን ይፈልጉታል። ሁለተኛው ወደ ውስጥህ ተመልከት ይባላል። ወርቅ ወይም አልማዝ በጣም የከበሩ ማዕድናት ናቸው፣ ሀብታም የሚያደርጉ ሰዎች እነሱን ለማግኘት በጥልቀት 200 ሜትር፣ 100 ሜትር ድረስ ይቆፍራሉ። በጣም ትልቅ የአፈርና የድንጋይ ክምር ያወጣሉ። ከዛ ክምር ውስጥ የሚያገኙት ወርቅ ግን ምናልባት እፍኝ የማትሞላ 100 ግራም ወይ አንድ ኪሎ ግራም ሊሆን ይችላል። አንዳንዶች ወርቅ ለማውጣት ሲሉ እዛው ጉድጓድ ውስጥ ባሉበት አፈርና ድንጋዩ ተደርምሶባቸው ከነነብሳቸው ይቀበራሉ፣ እዛው ይሞታሉ። ወርቅ ለማውጣት ትልቁ የወርቅ ጉድጓድ ግን ያለው መሬት ውስጥ አይደለም፣ አንተ ውስጥ ነው ያለው። ወርቁን ለማውጣት እንደዛ አጎንብሰው የቆፈሩትን ያህል የራሳቸውን ታላቅ ማንነት ለማውጣት ዋጋ ቢከፍሉ ከወርቁ በላይ ተፈላጊ ይሆኑ ነበር። በአመለካከት፣ በማንነት፣ በስብዕና፣ በእውቀት ራሳቸው ላይ ቢሰሩ ወርቁ እነሱ ነበሩ። ሶስተኛው ፉክክር አቁም ይባላል። አንዳንድ ሰው ትልቅ የሚሆነው ሌሎች ካነሱ ይመስለዋል። ከፍ የሚለው ሌሎች ዝቅ ካሉ ይመስለዋል። ይሄ ጸባያችን የመጣው በልጅነታችን ከሰበሰብነው መረጃዎች ነው። ታስታውሱ ከነበር ልጅ ያለን ቤተሰብ አባታችን ይሆናል የእኔ ልጅ አንደኛ ሆነ መምጣት አለብህ፣ ከማንም ማነስ የለብህም እንባላለን። ከዛ ይሄ ነገር ሲደጋገም አንድ እምነት ውስጣችን ይፈጥራል። እኔ አንደኛ ካልወጣው፣ ጓደኞችን ካልበለጥኳቸው፣ ከሌሎች ከፍ ብዬ ካልታየው ሰዎች አያከብሩኝም፣ ሰዎች አይወዱኝም እንላለን። አየህ፣ ረጅሙን ፎቅ የምትሰራው በሁለት መንገድ ነው። የመጀመሪያው ያሉትን ፎቆች በሙሉ ታፈርስና ያንተን ትንሿን ፎቅ ጂ ፕላስቶዋን ረጅሙ ታስብላለህ። ወይ ደግሞ የሌሎችንም ተቀብለ የሌሎችንም አክብረ የራስህን ረጅም ፎቅ ትሰራለህ። ፉክክር ካቆምክ፣ ሰዎችን ካደነካቸው፣ ከወደድካቸው፣ ካከበርካቸው የአንተ ታላቅ ማንነት መውጣት ይጀምራል። ተፈላጊ እንደሆንክ ማንም ሳይነግርህ ይታወቀሃል። ልበ ሙሉ ትሆናለህ። ፉክክር አቁም። እምቢ ማለት ተለማመድ። ቦታህን ማወቅ አለብህ። ለአንተ የማይመጥንህ፣ ለአንተ የማይጠቅምህ ነገር ሲመጣ አይ እኔ ይህን አላደርገውም ማለት አለብህ። ስልክ ላይ የማይጠቅም ነገር ከመጣ ለምን እከፍተዋለሁ? ምን ይጠቅመኛል? እዛ ቦታ አልሄድም። የት አደረሰኝ? ይህንን ፕሮግራም አላይም። ይህንን ነገር አልሰማም፣ አልከታተልም። ምን ጠቀመኝ? ህይወቴ ላይ ምን ጨመረልኝ? ማለት አለብህ። አምስተኛው፣ ተፈላጊ መሆን ከፈለግ ከምቾት መውጣትን ተለማመድ። ተፈላጊ መሆን ለውጥ ይጠይቃል። ለውጥ ደግሞ ከምቾት መውጣትን ይጠይቃል፣ ዋጋ መክፈል ይጠይቃል። ባለህበት ሆነህ አትቀየርም? ለውጥ ወደ አንተ አይመጣም በሩን አንኳኩቶ። አንዳንድ ሰዎች የሀያ ዓመት አመት የሥራ ልምድ አለኝ ይላሉ። አስቂኙ ነገር ግን ብዙም ነገር ስላልጨመሩ ህይወታቸው ላይ አዲስ ነገር ስለሌለ የመጀመሪያውን አንድ አመት 20 ጊዜ ደግመውታል እንጂ የሀያ ዓመት ልምድ አይደለም ያላቸው። የሀያ ዓመት ልምድ እኮ ማለት በሀያ ዓመት አመት ውስጥ የተለያዩ አዳዲስ ነገሮች ሲገጥሙ ነው። አየህ በህይወት ውስጥ አዳዲስ ነገሮች ልታስገባ ስትሞክር፣ የሆነ ነገር ልትማር የሆነ ነገር ልትጨምር ስትል ዋጋ ትከፍላለህ፣ ከምቾት ትወጣለህ። አየህ ለውጡ በነፃ አይገኝም። ተፈላጊ በቀላሉ አትሆንም። ካለበለዚያ ቁም ልትቀር ነው። ስድስተኛውና የመጨረሻው ተፈላጊ የሚያደርግህ ህልም ላይ ማተኮር ነው። ተፈላጊነት ስሜት ነው፣ ያውም ከፍ ዝቅ የሚል ዛሬ ተፈላጊ ሆኛለሁ ብለህ እፎይ ብለህ ቁጭ አትልም። ርስት አይደለም የምትወርሰው ርስት አይደለም። ተፈላጊነት ሁሌ የሚጠይቀህ ጥያቄ ነው፣ ስሜት ነው። አሳካው ብለህ ተፈላጊነት ተሰምቶ ትንሽ ቆይተህ ስሜት ዝቅ ሊል ይችላል። ነው ሁሌ ተፈላጊ እንደሆንክ የሚሰማህ ግራንት ካርደን የተባለ ታዋቂ ሚሊየነር እና የስኬት አሰልጣኝ እንደዚህ ይላል። በጣም ሲከፋኝ በነገሮች ስናደድ በሰዎች በጣም እርርስን እቤቴ ይገባና ህልሜን ደጋግሜ ጽፈዋለሁ፣ ደጋግሜ ጮክ ብዬ አነበዋለሁ። ቤት ቤተሰቦች፣ ካወራኋችሁ ከስድስቱ መፍትሄዎች ተፈላጊ ከሚያደርጉ ነገሮች የትኛውን ወደዳችሁት? የትኛውን ስትሰሙ ነው ይሄን ተገብረዋለሁ ያላችሁት? ኮመንት አድርጉልኝ፣ አነበዋለሁ። እስከ እስከመጨረሻው ስለቆያችሁ፣ ስለምታደምጡ፣ ስለምትከታተሉኝ በጣም አድርጌ አመሰግናለሁ።